ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝኅት ትርፍርፍ ይበልልኝ። ይህን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን ማለት ነው። አበረታቱን። አዳዲስ ነገሮችን በሀገራችን ላይ የሚፈጠሩትን ነገሮች ይዘንላችሁ እንወጣለን። ዛሬ ደግሞ በጣም በሚያሳዝን ልብ ሰባሬ የ20 ዓመት ወጣት እንግዲህ በድንገተኛ ሞት ህይወቱ አልፎ ነው የተገኘው በዩኒቨርሲቲ ተማሪ እስኪ እስከ መጨረሻው ድረስ እናንተ እዩትና መልእክቱን፣ ከዛ በኋላ እኔ ደግሞ ተመልሼ እመጣለው። ላይክ ሼር ማድረግ እንዳትርሱ። ፍትህ ለትዝታ ማለት አትርሱ። ትዝዬን አንረሳትም። ፍትህ እንጠይቃለን ሁሌም አዳምጡት እስኪ በጣም በሚያሳዝንና ልብ ሰባሪ ነው። እናት እንግዲህ ልጄ ተመርቆ ይመጣል ስትል ከዩኒቨርሲቲ አስክሬን ተጭኖ ሲመጣላት በጣም ልብ የሚሰብር ሐዘን ነው፣ መሪር ሐዘን ነው አይደለም። ለእናት ለተማሪዎችና ለአስተማሪዎችን ልብ እየሰበረ ሐዘን ነው። እስኪ ሁላችሁም ስሙትና ተመልሽ ልምጣ። ከጎናችን ሲነጠር እኛ ከሱ ብዙ የሚያስተምረን ነገር አለ።

መመረቁን ለሚጠባበቁ ለወላጅ እናቶቹ አባቶቹ እንዲሁም ወዳጆቹ ለሳውላ ካምፓስ ማህበረሰብ ለትምህርት ክፍሉ መምህራት መጽናናት ይመኛለሁ። ነፍሲ እግዚአብሔር አጸደ ገነት ነፍሱን ያሳርፍልን። ተማሪ ብሩክ ታምራት ከአባቱ ከአቶ ታምራት ህስሬ እና ከእናቱ ከወይዘሮ አስቴር በቀለ ሰኔ አስራ ስድስት ቀን በሺ ዘጠኝ መቶ ዘጠና ሰባት አመተ ምህረት በአዋሳ ከተማ ተወለደ። እድሜው ለትምህርት ሲደርስ በአቅራቢያው በሚገኘው በቤተልሔም አንደኛ ደረጃ ትምህርት ቤት ከአንደኛ እስከ ስምንተኛ ክፍል ትምህርቱን ተከታተለ። የስምንተኛ ክፍል የክልል አቀፍ ፈተናን ከፍተኛ ውጤት በማምጣት የመጀመሪያ ደረጃ ትምህርቱን አጠናቀቀ። የስምንተኛ ክፍል ክልል አቀፍ ፈተናን በጥሩ ውጤት ያጠናቀቀው ተማሪ ብሩ የሁለተኛ ደረጃ ትምህርቱን ከአዲስ ከተማ ሁለተኛ ደረጃ ትምህርት ቤት አጠናቀቀው የአስራ ሁለተኛ ክፍል አገር አቀፍ ፈተናን የሪሚዲያል ውጤት በማምጣት በሁለት ሺህ አስራ አምስት ዓመተ ምህረት ወደ አርባ ምንጭ ዩኒቨርስቲ ጫሞ ካምፓስ ተቀላቀለ። የሪሚዲያል ፈተናን በጥሩ ውጤት ያጠናቀቀው ተማሪ ብሩክ ተምራት በሁለት ሺህ አስራ ስድስት የፍሬሽማን ትምህርትን በዛው በጫሞ በዛው በጫሞ ካምፓስ ተማረ። ፍሬሽማንም በማጠናቀቅ በ2017 ዓ ም የፋይናንስና ልማት ኢኮኖሚክስ ዲፓርትመንት መሽን ክፍል በመምረት ጥቅምት 14 ቀን በአርባ አምስት ኪሎሜትር ስር ወደሚገኘው ወደ ሳውላ ካምፓስ ተዛወረ። አመለሸገው ና አንድ በትርቱ ብሩክ ታምራት በፋይናንስና ልማት ኢኮኖሚክስ ዲፓርትመንት የክላስ ተወካይ በመሆን ሕይወቱ እስካለፈችበት ሰዓት አገልግሏል። ለቤተሰቦቹ አንድ ፍሬ ልጅ የሆነው ብሩክ ከፊቱ ፈገግታ የማይጠፋ ተግባቢ ተጫዋች ሰውን አክባሪና አደመ ተረድቁ ነው ይሉታል ጓደኞቹና አስተማሪዎች እሱ የሌለበት ጨዋታ አይደንቅም ከፊቱ ደስታ እንጂ መከፋት የማይታይበት ብሩክ በፋይናንስና ኢኮኖሚክስ ጓደኞቹ በጣም ተወዳጅ ነበር ከዚህም በላይ ተማሪ ብሩክ በሰውላ ካምፕ አስተማሪዎች ህብረት ዲሲፕሊን ዋና ዘርፍ ኮሚቴ ጸሀፊ ሆኖ አገልግሏል ፍልቅልቅና የዶርሙ ልጆች የደስታችን የጨዋታ አድማቂ ብሩክታምራት የካቲት አምስት ቀን ሁለት ሺ አስራ ሰባት እለተ ማክሰኞ ከጠዋት ሁለት ሰዓት አካባቢ ሮቶ ሳይጠገብ፣ ዓላማውን ሳያሳካ ከሚወዳቸው ቤተሰቦቹና ጓደኞቹ ተለይቶ ጠዋት ለቁርስ እንደወጣ በድንገት በሀያ አመቱ ህይወቱ አልፏል። ያሰበውን ሳያሳካ ትምህርቱን ሳይጨርስ ከቤተሰቦቹና ከጓደኞቹ ተለይቶ ህይወቱ አልፋለች። ለቤተሰቦቹና ለወዳጅ ዘመዶቹ መጽናናትን እንመኛለን። የሳውላ ካምፓስ ተማሪዎች ህብረት ምክትል ጸሐፊና የኤፍዲ ዲፓርትመንት ሪፕሬዘንታቲቭ። በስጋ ብንለየን በመንፈስ አንድ መሆናችንን እንገልጽ ዘንድ ሁላችንም ለአንድ ደቂቃ ለይትናችን የእናት መሪ በጣም ሀዘኑ ከባድ ነው። ተመርቆ ይመጣል እኛ ስትል አስከሬን ስትቀበል፣ ለእናት በጣም ቅስም ሰባሪ ነው። በአይነ ስባየን መመረቁን ለሚጠባበቁ ለወላጅ እናቶቹ አባቶቹ አስከረኑ ወስደን አረጋግጠናል። ስለዚህ ድሩ በጣም እናዝናለን። ያልተለመደውን አስደንጋጭ ሁኔታ ፈጥሮብናል። ተማሪው ለየት ያለ ባህሪም ያለው በመሆኑ ነው። ሆስፒታሉ ከገባ ሰዓት ጀምሮ የሆስፒታሉ ሐኪሞች ሳት ሲያለቅሱ ነበር፣ ሰራተኞች ሲያለቅሱ ነበር። ታማሚዎች እና አስታማሚዎች እስከ በር ሸኝተውናል። እዚህ መንገድ ላይ ስራ ላይ የነበረው የሳውላ ከተማና የጎፋ ዞን ማህበረሰብ ሴት ወልድ የሳት አዋቂ ሳይል ዝቅዝቅ ብሎ አልኪሶ ሸኝቷል። ሀዘኑ የከፋ ነው። በዩኒቨርሲቲውም ኃላፊነት የሚሰማው ለኃላፊነት የሚመረር ለእኛ ለየት ያለ መሪር ሀዘን ያደረገው ምንም እንኳ ችግሩን ሳንረዳው እንደ ተማሪም እንደ ትምህርት ክፍልም እንደ

ክፍል ጊዜያቸውን ለሰከንድ ወደኋላ የማይቀሩ ብሩ ሁለት ኃላፊነት አለ። የትምህርት ክፍሉ የዚህ ባች የክፍል አስተባባሪያቸው፣ ፈታይነቱ ሲቁም አገልጋይ ነው። ይህንን አስከረኑን ወስደን አረጋግጠናል። ስለዚህ ብሩ በዩኒቨርሲቲውም ኃላፊነት የሚሰማው ለኃላፊነት የሚመረጥ በሚያመልክበት ቦታም ለኃላፊነት የተመረጠ ስለሆነ አምላኩ መርጠው የወሰደ ስለሆነ ከኛ በስጋ ስለተለየ በጣም እናዝናለን። ጌታ ነሱን በአጸደ ገነት ያሉ ሁላችንም እንደ ሳውላ ካምፓስ ለእኛ ለየት ያለ መሪር ሐዘን ያደረገው ሳውላ ካምፓስ ከተከፈተበት ከሁለት ሺ ስምንት ጀምሮ በዚህ አይነት ሁኔታ እየተለየን ተማሪ የለም። ተማሪዎቻችንን እንቀበላለን፣ እናስተምራለን በሰላም እናስመርቃለን፣ በደስታ እንሸኛቸዋለን። ዛሬ ግን የብሩክ ድርፍት ሞት ያልተለመደውን አስደንጋጭ ሁኔታ ፈጥሮብናል። እናት ልጇን አስተምራ ለዚያ አብቅታ፣ አንደኛ ልጇ ሌላ ምንም ምትኬ የላት እንግዲህ። ብሩክ ታምራት ለእናትና ለአባቱ አንድ ልጅ ነው። ሌላ እህትም ወንድምም ሆነ የላቸውም። የሀያ አመት ወጣት ተማሪ በጣም የሚያሳዝን አሟሟት ነው። ከእንደዚህ አይነት አሟሟት ፈጣሪ ይጠብቀን። ወጥቶ ከመቅረት መድኃኔዓለም ይጠብቀን፣ ከድንገተኛ ሞት ይጠብቀን። እኛንም በአጭር ከመቅረት ቤተሰቦቻችንም ከማሳቀቅ ፈጣሪ ይጠብቀን። እግዚአብሔር እንግዲህ የወደደውን አደረገ። ይህ ወጣት ተማሪ ጠዋት ተነስቶ ከሚማርበት ዩኒቨርሲቲ ማለት ነው ቁርሱን ሊበላ ፊቱን ታጥቦ ለቁርስ እንደወጣ ቁርሱን እንደበላ ህይወቱ አልፋለች ማለት ነው። እንግዲህ ለምን እንደ ምግቡ የተመረዘ ይሁን ምን ይሁን ምንም እስካሁን ድረስ የተደረገ የተወራ ነገር የለም። ምክንያቱ ምን እንደሆነ አይታወቅም። ምንም አልታመመም፣ ምንም አልሆነም። በሰላም ማለት ነው። ሰላማዊ የሆነ ልጅ ከጧቱ ሁለት ሰዓት ላይ ህይወቱ አልፋለች ቁርስ በልቶ ማለት ነው። እና በጣም ያሳዝናል። በጣም ልብ ይሰብራል። እናት ወልዳ አሳድጋ አስተምራ፣ ለዛም ደግሞ ለእናቱ አንድ ነው፣ ለአባቱ አንድ ነው። እውነት በጣም ልብ ይሰብራል። ሌላ ምትክ የላትም። አደገልኝ፣ ደረሰልኝ፣ ልጄ ዩኒቨርሲቲ ገባልኝ ብላ ተመርቆ ይመጣል ብላ በደስታ ስጠብቅ የሀዋሳ ልጅ ነው እንግዲህ ከአርባ ምንጭ ወደ ሀዋሳ አስክሬን ሲመጣላት አስቡት። በጣም ልብ ይሰብራል። ያሳዝናል እውነት ወንድማችን፣ ገና ወጣት ነው፣ ገና ሩጡ ያልጠገበ የ ሀያ ዓመት ህጻን እንደዚህ መቅረቱ በጣም ያሳዝናል። ብዙዎችን ያስለቀሰም ያስደነገጠም ነው። ከተማሪዎች እስከ አስተማሪዎች፣ እንዲሁም ደግሞ በዛ ክልል ያሉ ማህበረሰቦች ሁሉ በእንባ የተራጩበት ሀዘን ነው። ልብ ሰባሪ ነው። በጣም ያማል፣ በጣም ይከብዳል መስማት ራሱ ማለት ነው። አይደለም ለእናት እዚህ ጋር እኛ ለሰማነው ታሪኩን በጣም አሞናል ማለት ነው። እግዚአብሔር አምላክ ነፍሱን ባጸደገነት ያኑረለን። መድኃኒዓለም፣ በጣም ያሳዝናል። ለቤተሰቦቹም፣ ለአስተማሪዎቹም፣ ለወዳጅ ዘመዶቹ ሁሉ መጽናናትን ያድልልን። በጣም ያሳዝናል። ያው በሰው እጅ ህይወቱ ስላላለፈ እግዚአብሔር ያጽናችሁ ነው የምንለው ምንም አንልም። እግዚአብሔር የወደደውን ነገር አደረገ። ፈጣሪ ማለት ነው። ግን ያሳዝናል፣ በጣም ልብ ይሰብራል። በአሁኑ ሰዓት ላይ በአጭር እየቀረን ለዝችው እድሜያችን ለዝችው ጊዜያችን ነው የምናለቅሰው፣ ለዝችው እች እችውናት እድሜያችን ለዝችው እንባላለን፣ ለዝችው ክፉ ነገሮችን እንሰራለን ማለት ነው። እግዚአብሔር አምላክ ከእንደዚህ አይነት ነገር ይጠብቀን እየሰውረን መዳን ያለን። በጣም ያሳዝናል፣ በጣም ልብ ይሰብራል። ኡፍ፣ በጣም ከባድ ነው እውነት ከሚባለው በላይ ማለት ነው። ያማል፣ በጣም ነው የሚያመው። እግዚአብሔር መጽናናትን ያድልልን ለሁላችን። እግዚአብሔር ያድላቸው ለቤተሰብ መጽናናትን ያድል። በምን ትጽናናለች እናት? በምን ቃል ትጽናናለች? ልጇን ትምህርት ቤት ልካ ይመጣልኛል ብላ ተመርቆ ይመጣል ልጄ ስትል አስክሬን ሲመጣላት ምን አክል ቅስም እንደሚሰብር በስማ። ከእንደዚህ አይነት ነገር እግዚአብሔር አምላክ ይጠብቀን። ያማል ከባድ ነው። እንዲህ አይነት የድንገተኛ ሞት ሰው አስታሞ ከቀበረ ሞት አይባልም። እውነት ነው የምላችሁ ታሙ ከሆነ ይሄም ደግሞ ተመስገን ማለት ነው። በፈጣሪ እጅ ስለሆነ በሰው እጅ ደግሞ ብዙዎች ወጡ ይጠፋሉ፣ አይደለ እንደዚህ እንደ ትዝታ እንደ ሄበን ብዙ ብዙ ብዙ ንስቶች ብዙ እህቶቻችን ሕይወታቸው በሚወዱት ሰው ተነጠቃለ። እነዛን በማየት ደግሞ ተመስገን ማለትም አለብን ማለት ነው። ያሳዝናል። በአጭር ለቀረብ ወንድማችን እግዚአብሔር አምላክ ቤተሰቦችንም መጽናናት ያድልልን። እውነት የሁሉም ልብ ተሰብረዋል ማለት ነው የተማሪም የአስተማሪዎችም በእንባ ነው እንግዲህ እየተራጩ ያሉት። ያማል፣ በጣም ከባድ ነው ከሚባለው በላይ ማለት ነው። ማንም መቋቋም የማይችለው ከባድ ሀዘን ነው የገጠማቸው ቤተሰቦች እንዲሁም አስተማሪዎችም እንደሚገልጹት በጣም ጥሩ ልጅ እና መልካም ልጅ። ሲጀመር መልካምና ጥሩ ሰው አይበረከትም። ለምን እንደሆነ ግን ባላቅም፣ እውነት ከባድ ነው። ትዝታ እንዳትረሷት። ፍትህ ለትዝታ ፍትህ ለትዝታ ዛሬ የምንጮኋለን። ትዝታን አንረሳትው ታ ነገርም መብቴ እስኪ ያገኘ ድረስ ዝም እንዳትሉ ሁላችሁም፣ ፍትህ ለትዝታ እያላችሁ ድምጻችሁን አሰሙ እባካችሁ ሁላችሁም። ይሄ ሰው የሚያዝበትን መንገድ አለመያዙስ ምንድነው ስር ምንድነው ምክንያቱ ምንድነው የሚለው ነገር ውስጣችን ላይ እየተመላለሰብን ነውና፣ ሁላችንም ጸሎት እናድርግ ለሀገራችን ሰላም ይሁንልን፣ የትዝታን ደሞ ፍትህ እግዚአብሔር አምላክ ይስጠን ብለን እናስባለን። ሰላማችሁ ይብዛ። ወዳችኋለሁ። በአዲስ ነገር እስከመጣ ሰላም ነው። ኢኮኖሚስ የሁለተኛ አመት ተማሪ ነው የኔ ተማሪ ብሩክና ጓደኞቹ በጣም ትኩል ክፍለ ጊዜያቸውን ለሰከንድ ወደኋላ ኋላ የማይቀሩ ብሩክ ሁለት ኃላፊነት አለ የትምህርት ክፍሉ የዚህ ባች የክፍል አስተባባሪያቸው ፍቅተኝነቱ የቁም አገልጋይ ነው። ይህን አስከረኑን ወስደን አረጋግጠናል። ስለዚህ ድሩ በዩኒቨርሲቲውም ኃላፊነት የሚሰማው ለኃላፊነት የሚመረጥ በሚያመልክበት ቦታም ለኃላፊነት የተመረጠ ስለሆነ አምላኩ መርጠው የወሰደ ስለሆነ ከኛ በስጋ ስለተለየ በጣም እናዝናለን ጌታ ነሱ በአስደገነት ያሉ ሁላችንም እንደ ሳውላ ካምፓስ ደኛ ለየት ያለ መሪ ሀዘን ያደረገው ሳውላ ካምፓስ ከተከፈተበት ከሁለት ሺ ስምንት ጀምሮ በዚህ አይነት ሁኔታ እየተለየን ተማሪ የለን ተማሪዎቻችንን እንተበላለን፣ እናስተምራለን፣ በሰላም እናስመርቃለን፣ በደስታ አይንሽውያቸዋለን። ዛሬ ግን የብሮ ሕልፈተ ሞት ያልተለመደውን አስደንጋጭ ሁኔታ ፈጥሮብናል። ስለዚህ አሁን በአርባምንጭ ዩኒቨርሲቲ የሳውላ ካምፓስ አስተዳደር አካዳሚክ ማህበረሰቡን፣ የፋይናንስና ኢኮኖሚ ዴቨሎፕመንት ኢኮኖሚክስ ትምህርት ክፍል መምህራን እና ጠቅላላ ተማሪዎችን አጠቃላይ የሰውላ ካምፓስ ተማሪዎችን በተለይ ደግሞ ፋይናንስና ኢኮኖሚ ልማት ትምህርት ክፍል የሁለተኛ ዓመት ተማሪዎች በሱ መርነት በፍቅር የጀመሩትን ትምህርት በሱ ተመርተው እንዳጠናቀቁ በመሀል የተጠራ ትምህርት ቢሆንም ለሁላችንም ጌታ መጽናናት ሚኒስተር ደግመም ሰውላ ላይ የመጀመሪያም በመሆኑ ተማሪው ለየት ያለ ባህሪም ያለው በመሆን እኛ ብቻ አላለቀም። ሆስፒታሉ ከገባ ሰዓት ጀምሮ የሆስፒታሉ ሐኪሞች ሲያለቅሱ ነበር፣ ሰራተኞች ሲያለቅሱ ነበር። ታማሚዎች እና አስተማሚዎች እስከበር ሸኝተውናል። እዚህ መንገድ ላይ ስራ ላይ የነበረው የሳውላ ከተማና የጎፋ ዞን ማህበረሰብ ሴት ወጥ ህጻን አዋቂ ሳይል ስቅስቅ ብሎ አልቅሶ ሸኝቷል። ሀዘኑ እየከፋ ነው። በሰው ልጅ የተሰጠ ተፈጥሯዊ ነው ባህሪያት ነው። ጊዜ የሰው ልጅ ያድጋል፣ ይወለዳል፣ ያድጋል፣ ይሞታል። ከሞት የሚቀር የሰው ልጅ ፍጥረት የለም። ግን መሪ የሚያደርገው ገና በወጣትኛው በዚህ ነው በድንገት ምንም እንኳን ችግሮስ አንረዳው

መልካም መስዋዕት ማቅረብ ነው። የፈጣሪ ታማኝ ነው እና ብዙ የሚያስተምረን ነገር አለ። ከሞት የሚቀር የለም። ሁላችንም ወደዛ መንገድ ነው ነገር ብንሄደው